ሰላም ሰላም! ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ በጣም ጥሩ መረጃ ወይም ቤስት የሆነ ኢንፎርሜሽን ላደርሳችሁ ነው የመጣሁት። በሀገር ውስጥም በውጭም ሀገር ያላችሁ እንግዲህ ይህ ቪዲዮ እንዳያመልጣችሁ ለእናንተ ነው የምንነጋገርበት። ርዕሰ ጉዳይ የሚሆነው እንግዲህ ስለ ብላክ ማርኬት ነው። በእርግጠኝነት ከዚህ ቪዲዮ መጨረሻ ስለ ብላክ ማርኬት ያላችሁን አስተሳሰብ በእርግጠኝነት ትቀይሩታላችሁ። እንግዲህ ስለ ብላክ ማርኬት ብዙ ሰዎች የተለያየ አመለካከት ነው ያላቸው። በሀገር ውስጥም ያላችሁ፣ በውጭም ሀገራት ያላችሁ እንግዲህ ስለ ብላክ ማርኬት ይህንን የግድ ማወቅ አለባችሁ። የግድ ዶላር ስንት ገባ? በብላክ ነው ወይስ በባንክ? በባንክ ስንት መቶ ሰላሳ በብላክስ? መቶ ስልሳ ዋው! ማንኛው የተሻለ ነው? በእርግጠኝነት የምትመርጡት በብላኩ ነው። ለምን? ለምን እንደመረጣችሁ ግልጽ ነው። ኤክስቼንጅ ሬቱ ኦር የዛሬ ሬት ከዶላር ከሚመነዘርበት ተመን በእጅጉ የላቀ ሊሆን ይችላል። አንዳንዴም እንደውም በጣም ሊለያይ ሁሉ ይችላል። ዛሬ ላይ በባንክ መቶ ሰላሳ ከሆነ በብላኩ መቶ ሀምሳ ኦር መቶ ስልሳ ሊሆን ይችላል። ይህ እንግዲህ አንዱ አሳማኝ ነጥብ ነው፣ ወደ ብላክ ሰው እንዲሄድ ኦር ማንኛውም ከውጭ የሚላክለትም ከውጭ የሚልክም ሰው ወደ ብላክ እንዲሄድ የሚያደርገው አንዱና ዋነኛው ነገር በዕለቱ የሚሰጠው የምንዛሬ መጠን ከፍ ያለ ስለሆነ ነው። በዚህ ቪዲዮ መጨረሻ ግን ሀሳባችሁ እንደምትቀይሩ በጣም እርግጠኛ ነኝ። ለምን እንደሆነ ሁለት ሁለት ነጥቦችን ብቻ አንስቼ እማሳምናችሁ ይሆናል። እንግዲህ እነዚህን ሁለት ነጥቦች ብቻ ኮንሲደር አድርጉና እንግዲህ ውሳኔውን ለእናንተ ትወዋለሁ ማለት ነው ብላኩ ይሻላል ወይስ በባንክ መመንዘሩ የሚለውን የራሳችሁ ውሳኔ ይሆናል ማለት ነው። በመጀመሪያ የማነሳው ነጥብ የሚሆነው ማንኛውም ግለሰብ ኢትዮጵያ ውስጥ ያለ ወይም በውጭ ሀገር ያለ በዶላር አካውንት መክፈት ይችላል። እንግዲህ አንድ ግለሰብ በዶላር አካውንት ከፈተ ማለት በዶላር ነው ዲፖዚት የሚደረገው ማለት ነው። ዊች ሚንስ ዛሬ ላይ አንድ ሺህ ዶላር ቢያስገባ አካውንቱ ላይ እና የዛሬ ኤክስቼንጅ ሬት 130 ብር ቢሆን ከስድስት ወር በኋላ 200 ብር 1 ዶላር ቢገባ 1000 ሲባዛ በ200 ተደርጎ ነው የሚከፈለው ከስድስት ወር በኋላ ቢፈልገው ማለት ነው። ምን ለማለት ነው እንግዲህ ዛሬ ላይ ተልኮላችሁ ብታዋጡት 1000 ዶላር ሲባዛ በ130 ተደርጎ የሚሰጣችሁ? ነገር ግን ማንኛውም ሰው ኢሊጂብል እስከሆነ ድረስ መክፈት እስከቻለ ድረስ ዋይኖት? ለምንድን ነው እናንተ በዶላር አካውንት ከፍታችሁ የማይቀመጥ? ከስድስት ወር በኋላ ወር ከሶስት ወር በኋላ የሚጨምረውን ኤክስቼንጅ ሬት ፍላክቹዌሽን እንደ ኢንካም እንጠቀመዋለን ማለት ነው። ዛሬውን ይህን አንድ ሺ ዶላር በብላክ በመቶ ስልሳ ብር ብትመነዝሩት መቶ ስልሳ ሺ ብር ነው የሚሆነው ይህን መቶ ስልሳ ሺህ ብር እንግዲህ ወደ ባንክ ብናስገባው በኢትዮጵያ ብር ነው እየወለደ ያለው ከስድስት ወር ወር ከአንድ ዓመት በኋላ አስራ ምናምን ሺህ ይወልዳል መቶ ሰባ ሺህ ብር አካባቢ ነው የሚሆነው ከአንድ ዓመት በኋላ እንኳን ብናስበው። ነገር ግን ይህን አንድ ሺህ ዶላር በዶላር አካውንታችን ላይ ብናስቀምጠው እና ጀስት ለስድስት ወር ወር አንድ ዓመት ቢቀመጥ አንደኛ ከከረንሲ ፍላክቹዌሽን ወይም ከረንሲያችን እየደከመ ሲሄድ ወር አንድ ዶላር 130 ብር ከነበረ ነገ ከነገ ወዲያ እያለ ወር የዛሬ ወር የዛሬ ሶስት ወር እየጨመረ ሲሄድ 200 ዶላር ቢገባ 200 ብር ቢገባ አንድ ዶላር ዊችዝ አንድ ሺህ ዶላር ሲባዛ በ200 ብር ነው የሚሆነው ማለት ነው። ዊችዝ 200 ሺ ብር። ይህን ቀጥታ በምናወጣበት ሰዓት ተባዝቶ የሚሰጠን ነው። በተጨማሪም ኢንተረስት ሬቱ ር የወለድ መጠኑም ልክ እንደዛው በጣም የተሻለ ነው። በዶላር ስታስቀምጡ እንደውም ብዙ ባንኮች ከ10 ፐርሰንት በላይ እንደሚከፍሉ አውቃለው። በ10 ፐርሰንት ራሱ ሲባዛ ከ20 ምናምን ሺ ብር በላይ በኢንተረስት ብቻ ማግኘት እንችላለን። አጠቃላይ 220 ሺህ ብር ደረስን ማለት ነው ከአንድ ዓመት በኋላ። በብላኩ ግን ኦልሬዲ በ160 ሺህ ብር መንዝረናዋል ያን 1 ሺ ዶላር ከአንድ ዓመት ወር ከስድስት ወር በኋላ ያብር ግፋቢል 170 ኦር 175 ሺህ ብር ነው ሊሆን የሚችለው። ስለዚህ ማንኛውም ክፈት ከቻለ ሆይኖት አገር ውስጥም ያላችሁ ውጭ ሀገርም ያላችሁ ዶላር አካውንት ክፈቱ። ማንኛውም የውጭ ከረንስ ያገናኘኛል የምትሉ ሰዎች የዶላር አካውንት ክፈቱ። ማንኛውም ባንክ ላይ ኤሊጂብል ናችሁ። ከከፈታችሁ በኋላ ኢሚዲየትሊ ማንኛውም ዶላር ሲላክ ኦር ስትልኩ ኦር ስታስልኩ እዛ አካውንት ላይ ይቀመጥ አንድ ሳምንትም ይቀመጥ አንድ ወርም ይቀመጥ። ኤክስቼንጅ ሬቱ በጨመረ ቁጥር የምታገኙት ኢንካምም እየጨመረ ይሄዳል ማለት ነው። እንግዲህ በተለይም አረብ ሀገር ያላችሁ እህቶች፣ ወንድሞች ይህን ሜትር ብትጠቀሙት በጣም ቤስት ነው። በሰው አካውንት ከምታስልኩ ለቤተሰብ ልካችሁ ከሚቀመጥ ኦር ደግሞ ብሩም ኢቭን ጠፋ ልትባሉ ትችላላችሁ። ስለዚህ ራሳችሁን ዶላር አካውንት ከፍታችሁ ትወጣላችሁ። ከሀገር ስትወጡ ኢሚዲየትሊ ከውጭ ሆናችሁ እዛ አካውንት ላይ ዲፖዚት ማድረግ ትችላላችሁ ኢን ዶላር በዶላር ማለት ነው። የመጣችሁ ጊዜ ከዓመት ኦር ከስድስት ወር ኦር ከሁለት ዓመት በኋላ ስትመጡ ያን ዶላር ነው የምታገኙት። አምስት ሺህ ዶላር ከላካችሁ አምስት ሺህ ዶላር ሲባዛ በዛን ቀን ሬት በምተዋጡበት ካልዋጣችሁት በዛው እየጨመረ ይሄዳል ማለት ነው። እንግዲህ አንደኛው ሪዝን ይሄ ነው። እንግዲህ አንደኛው ምክንያት ይሄ ነው። ማንኛውም ሰው ዶላር አካውንት መክፈት ከቻለ እና የዶላር ጭማሪን ኢንፍሌሽን ሬት ኮንትሮል ማድረግ የሚችል ከሆነ በዚህ መንገድ ይኖት በዶላር አካውንቱን ከፍቶ ማስቀመጥ፣ ከዛ በሚፈልግበት ቀን በዛን ሬት ተባዝቶ ወደ አካውንቱ በኢትዮጵያ ብር ይከፈለዋል ማለት ነው። እንግዲህ ሁለተኛው ነጥብ የሚሆነው ደግሞ ስጋት ወይም ሪስክ ሪስክ አናላይሳችን ምን ይመስላል? እንግዲህ በብላክ ስናስልክ ምን ምን ስጋቶች ይኖሩብናል የሚለውን እንግዲህ ከእናንተ በላይ በተለይ የምታስልኩና የሚላክላችሁ ሰዎች ታውቃላችሁ። እዛ እንግዲህ በተለይ አረብ ሀገር ያላችሁት ወንድሞች እዛ ደላሎች ይኖራሉ። በየቤት ዞረው ሰብስበው ያለውን ዶላር ኦር ደግሞ እንግዲህ ባላችሁ ከረንሲ ይሰበስቡና አገር ውስጥ ላለ ኮሚኒኬት አድርገው እዚህ ሀገር ውስጥ ደላሎች ይኖራሉ። ኮሚኒኬት አድርገው አስገባ፣ ይህን ያክል በዚህ ሬት ያስገባል። ከዛ ዛ ይወስዳል። ሪስኩ እንግዲህ ሀይ ነው ብዬ ነው የማስበው። እንደሰበሰበ የሶስት ወር የአራት ወራችሁን ሰብስቦ በዛውም ሊጠፋ ይችላል። ምንም የምታውቁት ነገር የለም። ስለዚህ ከሪስክ አንጻርም ስናየው በጣም ሪስኪ ነው ብላክ ማርኬት። እንግዲህ እኔም ብዙ ማውቃቸው የቅርብ ሰዎችም እንደዚህ ከሚነግሩኝም ከምሰማው አንጻር ብዙ ሰዎች እንዲሁም እያስላኩ አየር ላይ የቀረባቸው ብዙ ሰዎች አሉ። እናስገባለን አምጡ ይላሉ፣ ይቀበሏቸው እና እዚህ ሀገር ውስጥ ወደ አካውንት አልገባም ሲመጡ ከአመት ከስድስት ወር በኋላ ኢቭን ዛት ማች እንግዲህ አመት ሁለት አመት የለፉበትን እናስገባለን እያሉ እዛ መከታተያ የላቸውም። እንግዲህ ቴክስት አይገባ የመከታተያ መንገድ የላቸውም። እንግዲህ ያንን ክፍተት በመጠቀም ለመጭበርበርም ለሪስክ በጣም የተጋለጠ ነው ማለት ነው፣ ብላኩ እንግዲህ። ቤተሰቦች፣ የዛሬው ቪዲዮ ይህን ይመስል ነበር። ስለዚህ ጉዳይ ማለትም አሁን ስለ ብላኩ እና ስለ ባንክ ትራንስፈሩ ዲቴል ኢንፎርሜሽን ወር እንደዚህ እንደዚህ ማስላክ እፈልጋለሁ፣ እንዴት ነው የባንኩ ፕሮሰስ፣ እንዴት ባደርግ ይሻላል ብላችሁ ዲቴል የምትፈልጉት መረጃ ካለ ዲስክሪብሽን ቦክስ ላይ ቴሌግራም ቻናሌን አስቀምጥላችኋለሁ እዛ ኮሚኒኬት ማድረግ ትችላላችሁ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ እንዳይረሳ በፍጹም ሰብስክራይብ ሳታደርጉ እንዳትወጡ ጥሩ ጥሩ መረጃዎችን ታገኙበታላችሁ በተለይ በፋይናንስ ዘርፍ አዳዲስ ኢንፎርሜሽኖችን ማቀርብበት ቻናል ነው አመሰግናለሁ መልካም ጊዜ